ከሆነ እግዚአብሔር በግሉ ጊዜ ሀያ አራት ሰዓት ደግሞ እግዚአብሔር የሚያመሰግነው አሉ። እኛ እንኳንስ ሀያ አራት ሰዓት እናመሰግን ቀርቶ ሰባት ጊዜ አናመሰግን። ያ ሁሉ ይቅር፣ አሁን በቀን ሁለቴ ጠዋትና ማታ መተን ወንጌል ለመማር ታቦቱን ለማክበር ቁመን ለማስቀደስ የእግዚአብሔር ድምፅ ለመስማት በጣም ከበደን እንላለን። ጊዜ ሰዓት የለንም እንላለን። ዛሬ ግን የምስጋና ቀን ነው። አመስግኑት። ዛሬ የምን ቀን ነው? የምስጋና ቀን እግዚአብሔር የምናመሰግንበት ቀን አያችሁ። ይበናል ይበና እንደሚታወቀው በጾም ወርህ ጾማችን ከገባ ጊዜ ጀምሮ ከበሮ ጸናጽል አልነበሩም። ዛሬ ግን የአባታችን የአቡነ ገብረ መንፈስ ቅዱስ የዕረፍት በዓላቸው ስለሆነ በዚህ ዓለም ድካም ወደ እረፍተ ገነት ወደ እግዚአብሔር የሄዱበት፣ በዚህ ዓለም ሳሉ ከእግዚአብሔር ጋር የኖሩበት፣ እረፍተ ነፍስ ያገኙበት፣ እረፍተ ሥጋ ያገኙበት ስለሆነ ነው የአባታችን እረፍታቸው ስለሆነ ከክብር ወደ ክብር የሄዱበት ጊዜ ስለሆነ በዚህ ዓለም ለብዙ ዘመናት እግዚአብሔርን ሲያመሰግሉ ሲጸልዩ ከእግዚአብሔር ጋር አኑረው ወደ እግዚአብሔር የሄዱበት ስለሆነ ነው የምናመሰግን ስለዚህ እኛ የመጣን እኛ የተሰራን እኛ የተፈጠርን ለሌላ ለምንም ተግባር አይደለም ለምስጋና ነው። ው ሰው የተፈጠረው ለምስጋና ነው። እግዚአብሔርን እያመሰገነ ክብሩን ወርሶ አመስግኖ ሊኖር ማለት ነው። ሙሴ ከይነታት በአንድ ቀን የእስራኤልን ህዝብ ከግብፅ አውጥቶ እየመራ ወደ ምድረ ከናን በሚያመራበት ጊዜ በአጋጣሚ ሁኖ ህዝቡ ሙሴ ውሃ ሙሴ ውሃ አሉት። ውሃ ስጠን አሉት። ውሃ ጠማን ተጠማን አሉት። ከዚያ በፊት ቅድመ ሁኔታዎች አሉ የእስራኤል ህዝብ ውሃ ለመጠጣት ምግብ ለመብላት ከጭንጫ የፈለቀውን ውሃ ለመጠጣት ከሰማይ ከደመና የወረደውን መና ለመመገብ ቅድመ ሁኔታዎች አሉ። ምንድነው? እሱም ማመስገን፣ የሰጠ እግዚአብሔር እንደሆነ ማመስገን፣ ውሃውን የሰጠ እግዚአብሔር እንደሆነ ማመስገን። አስራችሁታን የፈለቀው ከጭንጫው ነው፣ መና የወረደው ከደመናው ነው፣ የሚያደረገ ደግሞ እግዚአብሔር ነው። ይህንን ያደረገውን እግዚአብሔርን አስቀድሞ አመስግኖ ምግብ መመገብ መጠጣት ያስፈልጋል። ስለዚህ እኛን እስካሁን ለጠበቀን በጤና ለጠበቀን አካል ዘያ አክላችንን ለጠበቀልን ከዚህ ከተቀደሰው ስፍራ ደግሞ መጥተን እንድናመሰግን ለረዳን ከታቦት ፊት ቁመን እንድናመሰግን እጅሩን ስለሰጠን እሱ ማመስገን ይኖርብናል ማለት ነው። ነፍስና ስጋችን ሀሴት ያደረጉበት ጊዜ ቢኖር አሁን ነው። ይመናል አዎ፣ ስጋችን ሲበላ ደስ ይለዋል፣ ሲጠጣ ደስ ይለዋል፣ እረፍት ሲያደርግ ደስ ይለዋል። ነፍሳችን ደግሞ ደስ የሚላት ስታመሰግን፣ ከእግዚአብሔር ጋር ስትነጋገር፣ እንደዚህ ታቦታ ወጥተው ስታከብር፣ ስታጅር፣ እልል ስትል፣ ምስጋና ለእግዚአብሔር ስታቀርብ፣ የምስጋና መስዋዕት ለእግዚአብሔር ስታቀርብ ይህኔ የነፍስን የስጋም ደስታ ፍጹም ይሆናል ማለት ነው። ደስ ያላችሁ አመስግኑ። አሁን ቢገቡና አመስግኑ። ግድ የላችሁ ማመስግኑ። አንድ በታችን እየሰጠን ማን ነው? እግዚአብሔር ነው። ሁሉ ነገራችን የሰጠን እግዚአብሔር ነው። እኛ ሳንጠይቅ ሳናመለግድ የሰጠን እግዚአብሔር ነው።

ሁል ጊዜ ቀጣይነት ያለው ሕይወት ነው የምንኖረው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የቀደመ ታሪካችን ስለተቀየረ፣ የተዳደፈ ታሪካችን ስለተለወጠ በኋላ መቶ በአዲስ ተፈጥሮ ስለፈጠረ ወደ

ስለዚህ አዎ ድምፅ መስማት እንጂ ማየት አይችሉም ነበር። ይመጣሉ ወደ አውደ ምሕረቱ፣ አባቶች ካህናት መምህራን ሲያስተምሩ ይሰማሉ። እርሳቸው ግን የሚሰሙትን ማየት ይፈልጉ ነበር። አባቶችን እያዩ መማር ይናፍቁ ነበረ። አንድ ቀን የሚያስተምሩትን አባቶች እያየው፣ መጽሐፉን እያየው፣ መጽሐፍ ቅዱሱን እያየው ቅዱሳት መካናትን እያየው የምኖርበት የምውልበት ቀን መቼ ይሆን እያሉ ሲመኙ ወደ ሕክምና ተቋማትን ቢሄዱ አልሆን አለ። ነገር ግን ለእግዚአብሔር የሚሳው ነገር ስለሌለ አንድ ቀን መጡና ለቅዱስ ገብርኤል ነገሩት። ይህን ሁሉ ነገር እግዚአብሔር አምላክ በቅዱስ ገብርኤል አድሮ አሳካው። አሁን ከፊት ለፊታችን ቁመዋል፣ እያዩም እየሰሙም ይገኛሉ። ሁሉላችሁ ጋይን አመስግናቸው። በእውነት እግዚአብሔር ናኮር። ለእግዚአብሔር የሚሳነው ነገር የለም። አያችሁ፣ የልባችን መሻት እግዚአብሔር ይፈጽማል። እሱኮ የወደቀውን ያነሳል፣ የሞተውን ይቀሰቀሳል፣ የተሰበረውን ይጠግናል። በቃ አለቀለት፣ ሞተ፣ ተጎዳ፣ ከዚህ በኋላ የሞት ድል እንጂ የመዳን ድል የለውም ያሉት ዶክተሮች፣ የዓለም ጠበልቶች ወደ እግዚአብሔር ሲመጣ ለእግዚአብሔር ሲነገረው አያችሁ፣ እግዚአብሔር አምላክ በከበጥጥት የልቡን መሻት ይፈጽምለታል። ከጠበቀው በላይ ታምር ይደረግለታል ማለት ነው። ስለዚህ እግዚአብሔርንስ ደግማችሁ አመስግኑ።